የአዲስ አበባ ከተማ አስተዳደር ከተለያዩ ሴክተር የመንግስት ሠራተኞች ጋር ውይይት ሲያደርግ መቆየቱ ይታወቃል። ከንቲባ አዳነች አቤቤ በተገኙበት ከተማ አቀፍ የመንግስት ሠራተኞች የማጠቃለያ ውይይት ተካሂዷል። በውይይቱ የተሳተፉ የመንግስት ሠራተኞች የዋጋ ግሽበቱ ከጊዜ ወደ ጊዜ እየጨመረ በመሆኑ መንግስት ምን የመፍትሄ እርምጃ እየወሰደ ነው የሚለው ካነሷቸው ጥያቄዎች አንዱ ነው። ምንድነው ይሄ የኑሮ ውድነት በከተማችን እርስዎን ማስቆም ያልቻሉት ምንድን ነው? አሁን ለታለመላቸው ዓላማ ነው ወይ የሚውሉት? ሰንዴ ማርኬት የምንለው ህብረት ስራ ሸማች ምንለው እውነት ነው ወይ? ከጥራት ጋር ተያይዙ ከገንዘቡ ጋር ከሱቅ ልዩነቶች ጋር ተያይዙ ያለው ነገር ምንድን ነው ያቃተን? በእግዚአብሔር ቸርነት ወጥቶ የሚገባ ነው ይሄ ሰራተኛ፣ መንግስት ሰራተኛ እንጂ በሚያገኘው አገልግሎት አይደለም። ሁሉም ነገር ሲጨመር ጭማሪ የሚጨመረው በዚህ ሰራተኛ ነው። ሆቴል ቢጨመርበት ጨምሮ ይሸጣል። ትራንስፖርት ነጃ ቢጨመርበት ጨምሮ ትራንስፖርት አገልግሎት ይሰጣል። ይሄ የመንግስት ሰራተኛ ላይ ነው የሚጨመረው። የቤት ኪራይ የሚጨመር የመንግስት ሰራተኛ ላይ ነው እና እሱን ከዚህ በላይ ማብራራት አልፈልግም። እኔ አንድ እሱን እይታ ውስጥ እንዲያስገቡልኝ፣ ክቡር ከንቲባችን፣ አንደኛና መሰረታዊ መፍትሄ ምርትን መጨመር ነው። ምርትን ካልጨመርን በስተቀረ ከውጪ እያስገባም በዶላር በተለያየ መንገድ ኑሮ ውድነት ማቋቋም አንችልም። የፈለገ ደሞዝ ቢጨመር የሚጨመረው ለእናንተ አይሆንም፣ ለአቅራቢው ለሚሸጠው ነው የሚሆነው። ምርትን መጨመር እንግዲህ በኢትዮጵያ ታሪክ ለመጀመሪያ ጊዜ ከስንዴ ተረጂነት ወጥተን የኢትዮጵያ መሬት አምርቶ ዜጎቹ መመገብ የሚችል እንዲሆን ከዛም እስከ መላክ መድረስ እንድንችል ትልቅ እርምጃ ተወስዷል። ሁለተኛ በአትክልትና ፍራፍሬ ምግባችንን በደጃችን በሚል አፋር ሳይቀሩ ለአዲስ አበባ ገበያ ዛሬ ምርት የሚያቀርቡ ናቸው። የነ ሶማሌ ክልል የአዲስ አበባን ሽንኩርት ዲማንድ ትልቁን ድርሻ የያዙ ናቸው። ይሄንን መጨመር ነው። በከተማችን የጀመርነው የሌማት ትሩፋት ከተማ የህንፃ ጫካ ብቻ ሳይሆን ሸማች ብቻም ሳይሆን አምራች መሆን ይችላል ብለን የጀመርነው ሲጀመር የነበረውን ሹፈት ታውቃላችሁ። ግን የእያንዳንዱን ቤተሰብ ገመና እንዴት እንደሸፈነ የምታውቁ ታውቃላችሁ። የማታውቁ ደግሞ ቀረብ ብላችሁ ይሁ ሁለተኛ በከተማችን ላይ የጀመርነው ነው እያደራጀናቸው ወደ ስራ ያስገባናቸው ብዙ አነስተኛ ተቋማት ውጤታማ ሆኗል የእንቁላል አቅርቦት የዶሮ አቅርቦት የወተት የመሳሰሉት ከህዝቡ ዲማንድ ጋር አልመጣጠን አለ እንጂ በተለይ በተለየ ሁኔታ ገበያው ላይ ጭማሪ በሚደረግበት ሰዓት እነሱን ተጠቅመን ነው ለማረጋጋት እየሰራን ያለ ነው ከዚህ በተጨማሪ ደግሞ ገበያችን ላይ በብዛት አምራቾች መግባት እንዲችሉ እንደምታውቁት የኮልፌ ገበያ ማዕከልን፣ የአቃቂን፣ የለሚኩራን፣ የላፍቶ አትክልትና ፍራፍሬን፣ ዛሬ ደግሞ ሌላ ሁለገብ ገበያ ማዕከል አሁን እናንተን ከሸኘን በኋላ እንመርቃለን፣ ወደ ስራ እናስገባለን። ምርት በብዛት መያዝ ማስገባት አላግባብ ምርት እጥረት እንዲፈጠር የሚያደርጉና ድንገት ዋጋ የሚጨምሩትን በዚህ ነው መታገል የምንችለው። በገንዘብ መጨመር አንችለው። የቤት ችግራችን ቢፈታል፣ እሱ ላይ ትኩረት ብትሰጡልን። የሁሉም የመንግስት ሰራተኛ ችግሩ ቤት ነው። በቅርቡ ከንግድ ባንክ ጋር በጋራ በመሆን ለመንግስት ሰራተኛ ወደ 41 ሺህ አካባቢ ቤት ይገነባል ተብሏል እና ይሄ ጅምሩ ምንድን ነው? ያው ሚዲያ ላይ ሰምተናል፣ ግን አሁን ላይ ያለው እንቅስቃሴ ተደራጅተን ቁጠባ እንደምን እንድንጀምር ምን የታሰበ ነገር አለ ለማለት ነው። አመሰግናለሁ። አንደኛው መንግስት የጋራ መኖሪያ ቤቶችን እየገነባ የሚያቀርብበት ፓኬጅ ነው። ሁለተኛው በቁጠባ መልክ ለክራ የሚቀርቡ ቤቶችን እየሰራን የምናቀርብበት ነው። ይሄ መንግስት የሚሰራው ከዛ ውጪ መንግስትና የግል በአጋርነት የሚሰራው ፓብሊክ ፕራይቬት ፓርትነርሺፕ የምንለው ነው። በሱ በስፋት እየሰራን ነው። አሁን ሶስተኛው በማህበር ተደራጅቶ እንዲሰራ ማድረግ፣ እናንተንም የሚያካትት ማለት ነው አራተኛው ሪል ስቴት ነው። በሪል ስቴት ፕራይቬቱ በደንብ ማልማት እንዲ አምስተኛው ፕራይቬት መሬት ያለውና ገንዘብ ያለው አብሮ መስራት እንዲችል፣ እዛ ውስጥ ደግሞ ግለሰቦችም ቤት መስራት እንዲችሉ የግል አልሚዎችም የሰሩትን ደምረን አቅርቦት መጨመር ላይ የተሰሩ ስራዎች፣ የተጀመሩ ኮንዶሚኒየሞችን ጨርሰን እነኚህ በበጎ አድራጎት የምናሰራቸውን ቤቶች ጨምረን ሁለት መቶ ሰባ ሺህ ቤቶችን ጨርሰን ለአቅርቦት ላይ ጨምረናል። ግን እንደምታወጥ ጠባይ ነው። ከንግድ ባንክ ጋር የተፈራረማችሁት ምንድን ነው? ያሳትፈናሉ? ያሳትፋቸዋል። ሰራተኛው ለተገልጋዩ ቀልጣፋና ፍትሐዊ አገልግሎት መስጠት እንዲችል ለማድረግም አስፈላጊው ሁሉ ድጋፍ እየተደረገ መሆኑንም የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገልጸዋል።